ኒናና እና ብርቄ እንግዲህ ያንን አረቄ የተባለ ሲኮመኩም ውለው አድረው ጎዳና ላይ ወድቀው ይገኛሉ። በዚህ የተነሳ ያ በዛብህ ያገኛቸውና ምናለ በዚህ ባያስቁዱላ ወገብ ወገባቸውን ብላቸው ማለት ሴትዝባቸውም አብረው የነበረው ጓደኛ ደግሞ አረ፣ እንደዚህም ማ ሊሆን አይገባም። ደግሞ በድንጋጤ ተነስተው የሆነ ነገር ቢሆኑስ ጤናቸውን ያጣሉ ማለት። በዛብህ እንደዛ ተዘረው ሲያቸው እንዳይመታቸው ረድቷቸዋል። ሆኖም እንግዲህ ያ የበዛብህ ጓደኛ የተባለው እንግዲህ አቶ ሽማግሌም በለው እንጂ ከሚስቱ የተደበቀ ግንኙነት አለው። በዛብህ ይህን ነገር አያውቅም። በሌላ በኩል እንግዲህ ኪያ ከዚህ በኋላ ከዚህ ቤት አልቀመጥም በማለት እንግዲህ፣ ቲና ወይም ደግሞ ኒና ይህንን ቤት አደራ በማለት ለኪያ ሰጣት ነበረ። ኪያ ደግሞ በተቃራኒው ለስፔድ ይህንን ቤት አደራ ገዷን መሄጃ የተወሰኑ ልብሶችን አንዳንድ እቃዎችን ይዤ መመለስ አለብኝ። እስከዛ ግን ይህንን ቤት ላንተን አደራ የሚሰጥሆ ማለት ቤቱን ለቀል ትሄዳለች። ስፒድም እንግዲህ ሽምርጥዬ አታስቢ በማለት እንግዲህ ያንን ቤት እንደምንም ፈትሾ የሚፈልገውን እቃ ለማግኘት እድሉ እና ቻንሱ እንዳለው በልቦ ያስባል። ይህንንም ሲያስብ እንግዲህ ውስጡ ሀሴት ተሰማቸው። ምክንያቱም ካርታና ፕላኑን እንደፈለገው ማንም የት ነህ የት ገባ ሳይለው ሳይጠየቅ የሚያገኝበት አጋጣሚ ስለተፈጠረለት። ኪያ ከዛ ቤት ከመውጣቷ በፊት ግን ቆይ አንቺ ግን የኪራ እህት ነሽ በማለት ጠይቋታል። እሷም እንግዲህ አዎ፣ የኪራ እህት በማለት ነበር የመለሰችለት። ኪያ ከዛ ቤት እንግዲህ ከመውጣቷ በፊት እስፒድን ይቅርታ፣ እንደዛ የራስህ የሆነ ነገር ስታጨስ ነው ስትጥማ አይቼ ስለ በማለት ይቅርታ ጠይቀዋለች ማለት ነው። እሱም ምንም ችግር የለውም ምርጥዬ ያለ ነው ማለት ነገሩን ቀለል አድርጎ ከዛ ቤት ጥለው እንድትወጣ አድርጓል። በሌላ በኩል እንግዲህ ጽዮንና ሰኒ በጣም ተደባድበው ነበረ። ሲደባደቡም ድንገት እንግዲህ አለምዬና የናሁም አባት ከምሩ ቤት ይዘዋቸዋል። ምሩ በመካከላቸው ገብታ ለማገላገል ስትሞክርም ነበር የደረሱት። ጽዮንም እንግዲህ እንደዚያ ስትደበደብ ካየቻ በኋላ አለም ቆይ ግን ምን እየሰራች ነው? ልጄን ከባች ከፋችሁ ደበደባችኋት አይደል በማለት ጨዋባቸውም ነበረ። እንግዲህ የናሆም አባት ሰኑን ወደ ውጭ ወጥ አድርጎ አናግሯታል። ምን እንዳጣላትና ለምን እንደዚህ እንደደረሱ ነገራት። በቃ ሰኑም እንግዲህ ያሰበችውን ነገር እኔ ጽዮንን ሳያት የሆነ ክፋት እያሰበች እንዳለ ነው የሚታየኝ፣ አልተቀየረችም በማለት ነግረዋለች። እሱም ጉዳዩን እኮ ማጣራት ነው የሚሻለው እንደዚህ መደባደቡ ጥሩ አይደለም፣ በማለት ይመክራታል። ይቅርታ በማለት ነበር ጥላ ሄደችው። በሌላ በኩል ናሆም እንግዲህ ከብዙ ጊዜ መጥፋት በኋላ ዛሬ ተከስቷል። በጣም የሚናፍቃትን ሚስቱንና እንግዲህ አይቶ እንዲሁም ደግሞ በጉጉት የሚጠብቀውን ልጁን ለማየት ሰፈር ብሏል። አለምና ባለቤቱ ወይም ደግሞ አባቱ ልጃችን መጀመሪያ ወደኛ ቤት ነው መምጣት ያለበት ብሎ ተዘጋጅቷል። እሱ አልመጣም ብሎችም ነበረ። እነሱም ደግሞ በቃ ልጃችን ሄደን ሰርፕራይዝ እናድርገው በማለት ወደ ቤቱ ሄደዋል። እዛ ቤት ከሄዱ በኋላ ግን የጠበቁትና ያዩት ነገር ሌላ ነው። እንግዲህ ጽዮንም ወደ ቤት ከተመለሰች በኋላ ቆይ አንቺ ግን እንደው አሁን ልዛች ለሰኑ አንቺ አልበቃ ብለሽ ነው እንዴ? ጸጉርሽን ኮሞን ጭቅጭቅ አድርጋ እንደው ልትጥለው ነው፣ ትንሽ ነበር የቀራት። እንዴት ይህን ያክል ስትደበደብ ቁመች ታያለች? በማለት ማለት እንግዲህ አለም ታበሽቃታል። ሌለ ጽዮን ጽዮንም እንግዲህ እንዴት እንደዚህ ትኛለች? ሲጀምር እኔ በጣም ነው የደበደብኳት። በማለት እንግዲህ ሰኒን እሷ እንደደበደበች አድርጋ ታወራታለች። አለም ቁማ ስላየች እንግዲህ ሁኔታውን ያላየች መሰለሽ እንዴ እኛ ማን ደርስ እኮ ገላሻለች። እኔ ባንቺ እድሜ አራትና ሶስት ሴቶችን ነበር ማንቀባል ነው፣ አንቺ ግን አቃተሽ አይደል አንድ ሰው ማለትም፣ ሳቀችባት። ጽዮንም ይህንን በሰማሽ ጊዜ በጣም በሽቀችና ቆይ ደግሞ ያች ኑሮ ሲሆን ለምንድን ነው በእናንተ መካከል የገባችው? ደግሞ እኮ እርጉዝ ናት። እንደው አገላግላለሁ ስትል ሆዶ መታችኋት ቢሆንስ? በማለትም አለም የተቆርቋሪነት ስሜት አሳየች። ጽዮንም ታዲያ ምን ችግር አለው? ምን ነበረ በመታናት በዛ መካከላችን ደሆን ስታገላግለም፣ በማለት ለአለም ተመልሳለች። አለም እንዴ ለምን ትመታለች በሆዶ? ያዘችው እኮ የልጅ ልጅ ነው በማለት መለሰች። ስጥ ሆነም ልባስ ብሎ ቅናቷን እና ብስጭቷ ጨመረ። እንዴት ሊሆን ይችላል? እኛ እኮ እያስመሰልን ነው እንጂ የእውነት አይደለም። ወይስ ማስመሰሉ እውነት ሆናለቻት? ግን እኮ ይህ ልጅ የእናንተ ይሁን አይሁን አናውቅም። በዛ ላይ ይህን አላማ ምሩና ናሆ ምን እዚህ ቤት ማለያየት ስለሆነ፣ ስለዚህ እንደውም ጥሩ አጋጣሚ ነበር ትላታለች። አለምም እንግዲህ ይህማ ሊሆን አይገባም በማለት ዝም ትላታለች። እንግዲህ ብዙ ነገሮችን እንዲሁም ደግሞ እያስመሰሉ እንደሆነ ያ ባለቤቷ የአለም ባል ተደብቆ እያዳመጣቸው ነበር። የአንዳንዷ ቃለ ምልልስና የተነጋገሩትን ነገር ሰምቷል። ከሰማን በኋላ ግን ሰጠት ብሎ በመሄድ እኔ እኮ እንደዚህ ጥሩ ሰው ስትሆኑ ከልባችሁ የተቀየራችሁ መስላችሁ ነበረ፣ ለካ እናንተ እባብ ናችሁ በማለትም ይችን ቃል ተናግሮ ጸጥ ይላቸዋል። አለም በሁኔታው ግራ ትጋባና ምንዋየ ደና አይደለም? እንዴት ትለዋለች? ደና ነኝ በማለት እንግዲህ ጥሏቸው ይገባል። ጥሏቸው ከገባ በኋላ እንግዲህ ለጥ ብሎ ነበር የተኛው። ራትም አልበላ፣ ጧትም ወደ ስራ ተነሳና ሄደ። እባክህ ቁርስ ብላ፣ ራትም አልበላ፣ ቡና የሚፈላ ቢባል አይ ይበቃኛል፣ ጠገብኩ ማለት ነበር። እንግዲህ ቤቱን ጥሎላት ይወጣው። አለምም ወይኔ በእኔ እና በአንተ መካከል እኮ እንደዚህ አይነት ጭቅጭቅ አያምርብንም፣ ፍቅር ነው እንጂ በማለት መለሰችለት። እሱም ቢሆን ማንኛውም ሰው ሲጨቃጨቃ አያምርበትም፣ ፍቅር ሲሆን እንጂ በማለት ጥሏት ይወጣል። በሁኔታው ግራ ተጋባችና፣ እርግጠኛ ነኝ አዩማ ሰምቶናል፣ ከጽዮን ጋር የወራ ነው እያንዳንዱ ነገር አውቋል በማለት እንግዲህ ወደ ራሷ ተመለሰች። ነገር ግን አዩ ወይም ደግሞ የናሆም አባት ሁሉን ነገር ከሰማ በኋላ አውቀዋለሁ ብሎም አላሳፈራት። አረ እባክህ ቀኛው ላይ ብለህ ሂድ እያለችው ነው። እሱም አታስቢ፣ እኔ ቀኛው ላይ ብዬ ፆለት አድርገን ነው የወጣሁት በተለይ ደግሞ በጣም የሚወዳትን ሚስቴን መለስልኝ ብያለው በማለት ጥሏት ይወጣል። እሷም እንግዲህ እሺ በማለት ነበር ዝም ያለችው። ከወጣም በኋላ ናሆም ይመጣል አባቱን እናቱን ለመጠየቅ እሺ ታዲያስ ይባላል አለም እንግዲህ ጤና አይደለሽም እንዴ? የማይዘው ሲያናገራት ምን ደነት አለ ነው በማለት ነበር የመለሰችው? ምን ተፈጠረ? አረምንም ምንም ቡና አልጠጣችሁ አልጠጣ ቁርስ አልበለንም ተጋጃችሁ? አዎ። በሌላ በኩል ናቸው የት ከብቶችን ከብቶቹን ጠብቅ የተላከችው ሰው ከብቶች የት እንዳሉ እሷ በጠራራ ፀሐይ እንግዲህ ከዛች ብርቄ ከምትባል ጋር ጠላውን ስትቀመቅ ሙላ ወርቃ ተገኝታለች። በዛ እንግዲህ ከብቶችን ካገኘ በኋላ ይዟቸው ይሄዳል። ነገር ግን ወዴት እንደወሰዳቸው አይታወቅም። የማን ከብት ነው እስካሁን ያልገባ በማለት ድምጻቸውን ከሰማ በኋላ ኒናም የእኛ ናቸው የእና ጽናት በማለት አሳወቀች። ምንድሽ ነሽነካልና አጅሬም በላንተ እነዚህን ሁለት ሰካራሞች እንደምንም አድርገው ወደ ቤት ውሰዳቸው እኔ የሚሰራው ስራ አለኝ ይልና ወደ እነ ጽናት ከብቶች ይሄዳል። እንግዲህ እንደምንም አድርጎ ብርቄን ያነሳታል። ብርቄ እንግዲህ ባሏ እንዳለ አላወቀችም፣ እና ጓደኛውን እባክህ እያለች ማቆላመት ጀመረች። እንግዲህ ጓደኛው የበዛብህ ጓደኛ ፈጠን አለ እና ብርቄ ብርቄ፣ አረ በዛብህ አለ ይላታል። ብርቄም እንግዲህ ሰክራ፣ ሁሉም ነገር ልትናገር የነበረችው ነው እንዴ በማለት ዝም ትላለች። ብርቄ ከጨበሰች በኋላ እንግዲህ የተወሰኑ ኪሎ ሜትሮችን ከሄደችን በኋላ ቆይ ግን ለምንድነው አንተ በዛብ በፊት ቀድሞ ያላገኘኝ? ምን ነበረበት አንተ ብታጨኝ? እኔ እኮ በቃ ቀን በቀን ዱላ መደብደቡ ሰለችኝ፣ በማለት ለበዛብ ጓደኛ ትገልጽለታለች። እሱም እንግዲህ እንዴ እኔ እኮ አንቺን የተዋወቅኩሽ እናገኘውሽ በዛብ ወደዚህ ባያመጣሽ ኑሮ እንዴት ላቀሻው እላለሁ እና ባለውለታችን ነው እኔና አንቺ እንድንገናኝ እንገናኝ አድርጎ እና አስተዋውቆናል ይላል እሷም እንግዲህ ይሰለቸው መደባደ መጥፋት አለብን ትለዋለች እሱም እንዴት እንጠፋለን ዝም ብለን እኮ መጥፋት የለብንም የሆነ ነገርማ ማመቻቸት አለብን ይላታል እሷም እሺ በማለት እንግዲህ ጉንጮን ሳመኝ ትለዋለች ጎዳና ላይ እሱም አረ ለክብራችንም ጥሩ አይሆንም በዛሬው ትልልቅ ሰዎች ነን ደግሞ መንገድ ላይ ነን አሁን እንሂድ በማለት ወደ ቤት ይገባሉ። ጽናትም እንግዲህ ከብቶች ሴታለች እያለች ኒና ተጠይቃታለች። ኒና ጭብስ ብላ ሰግራ እየተንገዳገደች ነበር ወደ ውስጥ የገባችው። ሆኖም እንግዲህ ከገባችም በኋላ ኒና አላውቅም እኔ እኮ ከብቶች ራሳቸው ይመጣሉ ቤት ያውቁታል ብዬ ትቻቸው መጣሁ፣ በቃ ልሄድና ላምጣ እንዲያለች ጽናትም በገነች ኪራም ተቃጠለ። ምን ያድርጓት፣ ትሰክራለች፣ አይደበድቧን ነገር። ኪራም እንግዲህ ደውሎ ለቅዱስ ሚናኳ ጨለለችን የተለያዩ ነገሮችን እየሰራች አስቸግራለች በማለት ይነግረዋል። እና ላኳት ታይሏል። እንዴት ትመጣለች እምቢ ያለችን። ናሆም እንግዲህ ከመጣ በኋላ እናቱን ተመልሶ ለመጠየቅ መጥቷል። ደህና ነሽ ቢላት አይደለም ትለዋለች። እንግዲህ የተፈጠረውን ነገር ንገረኝ ይላታል። ፈቃደኛ አይደለችም። አቶ በዛብህ እንግዲህ እንደለመደው እህል በሉብኝ ወይም ደግሞ ሚስቴን ይቺ የከተማ ዱሪያ እያጨለለችብኝ አሰከረችብኝ በማለት በአሁኑ ካሳ የሚጠይቅ ይመስላል አብረን የምናየው ይሆናል ቀጣዩን ቪዲዮ ሰላም ጤና ይስጥልኝ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆኑ ሰብስክራይብ አድርጉ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ